ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተውት። ዘውዲት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን ያሱ ሰው ያሺ ነው። ወዳጃችን የተናገረው ነገር ሰምታችኋልና ትንሽ ነገር ብቻ ነው ያላችሁ ሶስተኛው እና አራተኛው ክፍለ ዘመን ላይ ቤተክርስቲያን የእግዚአብሔርን ቃልና የእግዚአብሔር መንፈስ ጥላ ከፖለቲካ ጋር ተጋባች አለ which means የእግዚአብሔርን ቃልም የእግዚአብሔር መንፈስንም አጣችሁ ማለት ነው ስለዚህ ሞተች ማለት ነው ጠፋች ቤተክርስቲያን እንደ ቤተክርስቲያን አስቡት የኢየሱስ ቤተክርስቲያን የእግዚአብሔርን ቃል እም የእግዚአብሔር መንፈስ አጣችሁ ማለት በቃ በራሱ ህይወት ኑራት አይችልም እንዲህ ብሎ መናገር በነገራችን ላይ በተዘዋዋሪ ጌታችን ክርስቶስ ኢየሱስን ቀጥታ መሳደብ ነው በነገራችን ላይ እንዴት መሰላችሁ ቤተክርስቲያን ሙሽራይቱ ናት ክርስቶስ ደግሞ ሙሽራው ነው ሙሽራይቱ ጠፍታ ታውቃለች ብሎ መናገር ማለት ሙሽራው መጠበቅ ተስኖት ነበረ በቤተክርስቲያን እንደ ማለት ነው በመጽሐፍ ቅዱሳችን ላይ ሙሽራው ክርስቶስ ኢየሱስ ቤተክርስቲያን እንደሚጠብቃት የሚያሳይ በጣም በርካታ የመጽሐፍ ቅዱስ ክፍሎች እንደሚታወቀው ለምሳሌ ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል ስለዛ ልትጠፋ አትችልም እንዳልኳችሁ የእግዚአብሔርም ቃልም የእግዚአብሔር መንፈስም ከሌላት በራሱ ህይወት ሊኖር ስለማይችል ሞታለች ስለሚያስፈር ማለት ነው ሌላው ሲቀጥል ጌታችን ኢየሱስ ቃል ገብቷል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ጊዜ ከእናንተ ጋር ነኝ ብሏል። መች ሁልጊዜ ጊዜ የሆነ ላይ ብቅብቅ እያልኩኝ አያችኋለሁ አይደለም፣ ሁልጊዜ ጊዜ ከእናንተ ጋር ነኝ ለምን? ለዘላለም የሚኖረውን ከእነርሱ ጋር ማለት ነው፣ መንፈስ ቅዱስን ስለሚልክላቸው በእርሱ በኩል ሁሌ ከእነርሱ ጋር ይኖራልና፣ ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ጌታችን ኢየሱስ ቃል ገብቷል። ይህ ለሐዋርያት ብቻ ሳይሆን ለእኛም ይሰራል ሰይ ወዳጃችን ግን እያለ ያለው በቃ ክርስቶስ ቤተክርስቲያን ወላጆች እንደሌላ ወላጅ እንደሌላት ልጅ ብቻዋን ጥሏት ነበረ እንደማለት ነው። ይሄ ክርስቶስን ከመሳደብ ውጪ ሌላ ምንድን ነው? ባይሆን ግን ክርስቶስ ቤተክርስቲያን እንደሚጠብቃትና ሁሌም እንደሚንከባከባት ክቡር ጳውሎስ እንዲህ ብሎ ይናገራል፣ በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ጀምሮ እንዲላል ባሎቹ፣ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ወደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለ ቤተ ክርስቲያን ራሱን አሳልፎ ሰጠ እስከ ሞት ድረስ ከወደዳት ራሱን አሳልፎ የሰጠው ለእርሷ ከሆነ እንግዲያውስ በተአምር እንድጠፋ አይፈቅድም ቀጠል አድርጎ እንደዚህ ይላል እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል ምን ምን ሳይኖርባት እድፈትም የፊት መጨማደድም የፊት መጨማደድም የሚመጣው ከእርጅና ጋር ነው ማይብራዘር እርጅና እንኳን እንዳይኖርባት እድፈት እንዳይኖርባት ነውር ወይም እንዲህ ያለ ነገር ሳይሆንባት ክብር ትሆነች ቤተክርስቲያንን ለራሱ እንዳይቀርበ ፈለገ። ስለዚህ ይሄን ነገር አጥተን ሲቀጥር ግን 16ኛው ክፍለ ዘመን ላይ እነ ማርቲን ሉተር እና ጆን ካልቪን መተው ቃሉን አነሱ። መንፈሱን ተውታለ። መንፈሱን ተውታለ። ስለዚህ የእግዚአብሔር መንፈስ ገና አላገኙትም እነሱም እነ ጆን ካልቪን እና ማርቲን ሉተር እራሱ ፕሮቴስታንቲዝም ከተጀመረ በኋላ ማለት ነው ቃሉን አነሱ የእግዚአብሔር መንፈስ ካላነሱት which means በቃ እነ ማርት ሉተርና እነ ጆን ካልቪን የእግዚአብሔር ሰዎች አልነበሩም። እንደዚህ ዝም ብሎ ብቻ እንደዚህ የሚመራመሩ ምናምን ከዛ አጋጣሚ እንደው እውነታው ላይ ደርሰው ነው ያስብላል። አይ የእግዚአብሔር ሰዎች ነበሩ ከተባለ ግን በአዲስ ኪዳን ወደ እውነት ሁሉ ይመራ ዘንድ የተሰጠው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ወደ እውነታው ወይም ወደ እግዚአብሔር ቃል መድረስ አይቻልም። ስለዚህ የእግዚአብሔር መንፈስ ከሌላቸው እንግዲያውስ ከእግዚአብሔር አይደሉም ያስብላል። ስለዚህ ፕሮቴስታንቲዝም አነሳሱም ከመንፈስ ቅዱስ የሆነ ከእግዚአብሔር የሆነ አይደለም ያስብላል። ለአራት መቶ ዓመት ሙሉ በዚሁ መልኩ ነው የቀጠረው። ፕሮቴስታንት ደግሞ በጣም የሚያስገርም አሁን እሱ የሚለው አሁን መንፈሱን ማገኘን የሚለው መቼ ነው? የዛሬ መቶ ዓመት አካባቢ ያው አሁን እሱ ጴንጤ ውስጥ አይደል ያለው፣ የተለያዩ መናፍስት ምናምን አሰራሮች ምናምን ያሉበት ዲኖሚኔሽን ነው። እና እሱ አሁን የጀመረበት ነው። ወደ አሜሪካን ሀገር አካባቢ የተጀመረውን ነገር ይዞ እሱ ነው በቃ ያንን የእግዚአብሔር መንፈስ የመጣው እያለ ነው። ለአንድ ሺህ ዘጠኝ መቶ ዓመት አካባቢ ሙሉ ያልነበረ መንፈስ ቅዱስ የዛሬ መቶ ዓመት ማይ ብራዘር ኬትም ሊመጣ አይችልም። ይህንን መንፈስ ጠረጥረው መርምረው። መንፈስን ሁሉ አትመሩ፣ ነገር ግን መናስ ከእግዚአብሔር ሆኖ እንደሆነ መርምሩ። መንፈስ ከእግዚአብሔር ሆኖ እንደሆነ መርምሩ። ይቆየን።